የዛሬው ታሪካችን የሚያጠነጥነው እርስ በርስ መታየት በማይፈልጉ ነገር ግን በአንድ ደሴት ላይ አብረው ስለተጣሉ ሁለት የክፍል ጓደኞች ነው። በህይወት ለመቆየት አብረው ከመስራት ውጪ ሌላ አማራጭ አልነበራቸውም። በደሴቲቱ በቆዩበት ጊዜ በመካከላቸው ምን ተፈጠረ? በዚህ አስደሳች ታሪክ ውስጥ እናገኘዋለን። ታሪካችን የሚጀምረው ኤማ በምትባል ደስተኛ ልጅ ነው። በጠዋት ተነስታ በኃይል ተሞልታ ለትምህርት ቤት ትዘጋጃለች። ኤማ በትምህርት ቤቷ ውስጥ በጣም ጎበዝና ተወዳጅ ከሆኑ ተማሪዎች አንዷ ስትሆን የሚወዷትን ብዙ ጓደኞች አሏት። በሌላ በኩል ደግሞ ዲን የተባለ ሰነፍና ግዴለች ልጅ እናገኛለን። ዲን ከኤማ በጣም የተለየ ነው። አርፍዶ ይነሳል። እርሱም በፍጥነት ቦርድ ሾ የቪዲዮ ጌም ለመጫወት ይቀመጣል። በተመሳሳይ ሰዓት የኤማ እናት ባርባራ ኤማን እና ታናሽቷን ስቴሲን ትምህርት ቤት አደረሰቻቸው። ኤማ የቅርብ ጓደኛዋን ሊዝን አግኝታ ወሬ ጀመሩ። ብዙም ሳይቆይ ስቲቨን የሚባል ልጅ መጥቶ አይ ኤማ አላት። ሊዝ ወዲያውኑ ኤማን ማሾፍ ጀመረች፣ ይህም እንድታፈር አደረጋት። በኋላ በክፍል ውስጥ መምህራቸው ሚስተር ክሪስቲያንሰን ወደ ትሪኒቲ ደሴት አስደሳች ጉዞ እንዳለና አውቶቡሱ በማግስቱ ጠዋት አንድ ሰዓት ላይ እንደሚንቀሳቀስ ለተማሪዎቹ ነገራቸው። በምሳ ሰዓት ሊዝ ለጓደኞቻቸው ጉዞ ኤማንና ስቲቨንን እንዴት ሊያቀራርባቸው እንደሚችል እየቀለደች አወራች። ኤማ ወሬውን ለማስቀየርና በጉዞ ላይ ለማተኮር ሞከረች፣ ነገር ግን ጓደኞቿ ለእሷ የፍቅር ህይወት እቅድ በማውጣት ተጠመዱ። በዛ ቅጽበት ኤማ ዲን ብቻውን ተቀምጦ በትንሽ ቢላዋ አፕል ሲቆርጣየችው አስተማሪዎቿ አንዱ የሆነችው ሚስ ኮሊየር ቢላዋ ትምህርት ቤት በማምጣቱ ተቆጥታ ወደ እርሰ መምሩ ቢሮ ወሰደችው። ሊዝም አየሽ ዲን ችግር ፈጣሪ እንጂ ሌላ አይደለም አለች። በማግስቱ ጠዋት ኤማ በጉዞ በጣም ተደስታ ወላጆቿን ባርባራና ፊልን እንድትሄድ ስለፈቀዱላት አመሰገነች። ኩልዲን መሄድ አልፈለገም። ነገር ግን አባቱ ከስህተቶች በኋላ በዚህ ጉዞ ላይ እንድትሳተፍ ብዙ ጥረናል፣ ይህን ድል አታባክን ብሎ አስታወሰው። ዲን ሳይወድ በግድ ተስማማ። ትምህርት ቤት ውስጥ ሚስተር ክርስቲያንሰን ሁሉንም ሰብስቦ አውቶቡስ ላይ እንዲሳፈሩ ጠየቃቸው። የማስተሳፈር ስቲቨን ሰላም አላት። ነገር ግን ሊዝዬ ጎተተች። በስቲቨን ላይ አተኩሪ፣ በሌላ ሰው ጊዜሽን አታባክኝ ብላ በሽክሽክታ ነገረቻት። ከረጅም ጉዞ በኋላ ቡድኑ ትሪኒቲ ደሴት ደረሰ። የማና ጓደኞቿ ወደ መዋኛ ገንዳው እየተሯሯጡ ሄዱ። ውሃ እየተራጩ አብሮ መሳሳቅ ጀመሩ። ስቲቨንም ተቀላቀላቸው። ዲን በረንዳ ላይ ብቻውን ሆኖ እያያቸው ነው። በኋላ ከኤማ ጓደኞች አንዷ በአንድ የአካባቢው ጀልባ ላይ ስለሚደረግ ፓርቲ ነገረቻት። ኤማ መጀመሪያ ላይ መሄድ አልፈለገችም፣ ነገር ግን ጓደኞች አሳምኗት። በፓርቲ ላይ ኤማ ሊዝም ፈለገቻት። በምትኩ ስቲቨን ሌላ ልጅ ጋር ሲተሰማየችው ልቧ የተሰበረው ኤማ ለመሄድ ወሰነች። ከሩቁ ሆኖ ዲን የእሷን ሁኔታ እያስተዋለ በዝምታ ተመለከታት። ዲን ኤማን እያሾፈ ፍቅረኛች በጣም እየተዝናና ይመስላል አላት። ኤማ ተቆጥታ ይህ አንተን አይመለከትም ዲን፣ የራስህን ጉዳይ ወቃለችው። በድንገት ፓርቲው አስደንጋጭ ነገር አስተናገደ። የፖሊስ መኮንኖች ጀልባው ላይ እንደ ደረሱ ተማሪዎች በፓርቲው ላይ አደንዛዥ ዕፅ እየተጠቀሙ ነው የሚል መረጃ ደርሷቸው ስለነበር ወዲያውኑ ሁሉንም ሰው ለጥያቄ ጀልባው ፊት ለፊት መሰብሰብ ጀመሩ። በግርግሩ መሃል ኤማ እግሯ ተንሸራቶ ወደ ጨለማ ውሃ ውስጥ ወደቀች። ዲን ስትታገላይቶ ሳያቅማማ ሊያድናት ወደ ውሃው ዘለለ። ኤማን ወደ ደህና ቦታ ካወጣት በኋላ ዲን ከትልቁ ጀልባ ጋር የታሰረች ትንሽ ጀልባዬ ኤማን እንድትሳፈረ ረዳትና ገመዱን በፍጥነት ቆርጦ ከትልቁ ጀልባ አላቀቃቸው። ኤማ ባለማመን እየተመለከተችው ለምን ገመዱን ቆረጥከው? አለችው ዲን በፖሊስ ወረራ መያዝ አልፈልግም ሄዱ ጠብቀን ወደ ዋናው ጀልባ እንመልሳለን ሲል መለሰላት። ነገር ግን ነገሮች እንደ ታሰበው አልሄዱም። ሁኔታውን ይበልጥ የሚያባብሰው ዲን ሞተር አለመኖሩን ማየቱ ነው። በድንገት አንድ ትልቅ ማዕበል መታቸው፣ ትንሿን ጀልባቸውንም አናወጣት። ሁለቱም ማዕበሉ ሌሊቱ ሙሉ ሲያላጋቸው አጥበቃ ያዙ። ጠዋት ሲደርስ ባህሩ ረግቷል። ነገር ግን አሁን የትም በማይታወቅ ቦታ ላይ ያለ ዓላማ እየተንሳፈፉ ነው። ዲን ለእርዳታ ለመደወል ሞከረ፣ ነገር ግን ስልኩን ጥሎ መምጣቱን ተረዳ። ኤማ ስልኳን መያዟን ጠየቃት። እሷ ጋር ቢኖርም ኔትወርክ የለም። ኤማ ተበሳጭታ ከፓርቲው ጀልባ ጋር ቆይተን ቢሆን ኑሮ እዚህ ችግር ውስጥ አንገባም ነበራለች። ዲን ትከሻውን ሰብቆ ተስፋን ለመያዝ ሞከረ። በባህሩ ላይ መንሳፈፋቸውን ሲቀጥሉ ኤማ ከአድማስ ማዶ የሆነ ነገር አየች። ትንሽ ደሴት ኤማ ወደ ደሴቷ ጠቆመች። ዲንም ወዲያውኑ በእጆቹ ወደ ደሴቷ መቅዘብ ጀመረ ከወራጁ ጋር ረጅም ትግል ካደረጉ በኋላ በመጨረሻ ዳርቻው ላይ ደረሱ። ደክሟቸው፣ ነገር ግን እፎይታ ተሰምቷቸው ደሴት ላይ ወጡ። ኤማ ኔትወርክ ለማግኘት ተስፋ በማድረግ ስልኳን በድጋሚ በፍጥነት ፈተሸች፣ ነገር ግን ምንም የለም። በዚህ መሀል ዲን ትንሿን ጀልባ ሲፈትሽ የእሳት ምልክት መስጫ ሽጉጥ አግኝቶ ኪሱ ውስጥ ከተተው። ሁለቱ እርዳታ ለማግኘት ተስፋ በማድረግ ደሴቱን ለመቃኘት ወሰኑ። ወደ ጫካው ጠለቅ ብለው ሲገቡ ውብ የሆነ ፏፏቴ ያገኙ። ዲን በጣም ተደንቆ ዋው ይሄ በጣም አስደናቂ ነው፣ ለማስታወሻሽ ፎቶ አንሻላት። ኤማ በንዴት እየተመለከተችው አሁን የምርህን ነው? ደሴት ላይ ተጥለን አንተ ይሄ የጉብኝት ጉዞ ይመስላል፣ አለችው ዲን እየሳቀ ከእንጂ፣ ኤማ ቢያንስ እዚህ እስካለን ድረስ በአንድ ነገር ለመደሰት ሞክሪ፣ መውጫ መንገድ እናገኛለን አላት። ይህ በእንዲህ እንዳለ ሆቴል ውስጥ ሚስተር ክርስቲያንሰን በተማሪዎቹ ስነምግባር በጣም ተበሳጭቶ ቀሪውን ጉዞ ሰረዘ። ሊዝ ወደ ሚስ ኮልየር ቀርባ በፍርሃት ከትናንት ምሽት ጀምሮ ኤማን አላየኋትም ከሌላ ሰው ጋር ያደረች መስሎኝ ዝም ብዬ ነበር ብላ ተናገረች። የተደናገጠች ሚስ ኮልየር ለሚስተር ክርስቲያንሰን አሳወቀችው። እሱም የተማሪዎችን ስም ሲጠራ ኤማ ብቻ ሳትሆን ዲንም እንደጠፋ አወቀ። ፖሊስ ተጠርቶ የኤማን ጓደኞች መጠየቅ ጀመረ። የጠፉ ተማሪዎች ወደ ባህር ገብተው ሊሆን ይችል እንደሆነ ሲጠየቅ አንድ የፖሊስ አዛዥ ሊሆን ይችላል፣ ነገር ግን በውሃ ላይ የሆነ ቦታ ተጥለው ከሆነ እነሱን ማግኘት በጣም ከባድ ይሆናል ሲል አስረዳ። በተመሳሳይ ሰዓት የዲን አባ ጃክና የኤማ ወላጆች ባርባራና ፊል ስለ ሁኔታው ተነገራቸው ወደ ትምህርት ቤት በፍጥነት ሄደው እርሰ መምሩ መልስ ጠየቁ። ነገር ግን እርሰ መምሩ ግልጽ የሆነ ማብራሪያ የለውም። ወደ ደሴቲቱ ስንመለስ ዲንና ኤማ ጥቅጥቅ ባለው ጫካ ውስጥ ጉዟቸውን ቀጥለዋል። ለሰዓታት ተጉዘው በመጨረሻም የደሴቲቱ ሩቅ ጫፍ ላይ ደረሱ። ሊረዳቸው የሚችል ለማግኘት ተስፋ በማድረግ አካባቢውን ቃኙ። ነገር ግን ቦታው ሙሉ በሙሉ ባዶ ነው። ሌላ ምርጫ እንደሌላቸው ሲረዱ ወደ ጀልባቸው ለመመለስ ወሰኑ። ነገር ግን ወደ ባህሩ ዳርቻ ሲመለሱ ጀልባው እንደሌለ በማየታቸው በጣም ደነገጡ። ኃይለኛው የባህር ሞገድ ይዟት ሄዷል። ከኋላዋ የቀረው የህይወት ማዳኛ ጃኬት ብቻ ነው። ደክሟቸውና ተስፋ ቆርጠው ምን ማድረግ እንዳለባቸው ሳያውቁ ሁለቱም ተቀመጡ። ፀሐይ መጥለቅ ስትጀምር ዲን ደረቅ እንጨቶችን ሰብስቦ ትንሽ እሳት አነደደ። ሌሊቱን እዚያ ለማሳለፍ ወሰኑ። ኤማ በቀዝቃዛው የምሽት ንፋስ ስንቀጠቀጥ ያስተዋለው ዲን ሚዙን አውልቆ ሰጣት። በማግስቱ ጠዋት ዲን ሲነቃ ኤማ ጠፍታለች። ተደናግጦ መፈለግ ሲጀምር የባህር ዳርቻ አጠገብ ትላልቅ ፊደላትን በአሸዋ ላይ ስትጽፍ አገኛት። ኤስ ኦ ኤስ። ምን እያደረግች ነው? ብሎ ጠየቃት። ኤማም ህይወቴን ለማዳን እየሞከርኩ ነው፣ ውሃና ምግብ ማግኘት አለብን፣ አለበለዚያ ለረጅም ጊዜ በህይወት አንቆይም አለችው። ዲን ለመዋኘትና ሰውነቱን ለማቀዝቀዝ ወደ ባህሩ አመራ። እሱ ሲዋኝ፣ ኤማ በጸጥታ ተመለከተችው። ወደ ሆቴሉ ስንመለስ ሚስተር ክርስቲያንሰን ከኤማና ከዲን ወላጆች ጋር ተገናኘ። ፖሊስ ልጆቻቸውን በንቃት እየፈለገ እንደሆነና በባህር ላይ የትንሽ ጀልባ ምልክቶች እንዳገኘው አሳወቃቸው። የዲን አባት ጃክ ተበሳጭቶ የግል የማዳን ቡድን እንዲቀጥሩ ሀሳብ አቀረበ። ነገር ግን ሚስተር ክርስቲያንሰን ፖሊስ ስራውን እየሰራ ነው፣ ልንተማመንባቸው ይገባል በማለት አረጋጋው። በደሴቲቱ ላይ ኤማ ውሃ ስትፈልግ በድንገት አንድ ሰው እሷን እየተመለከተ እንዳለ ተሰማት። ስሜቱ አስፈርቷት በፍጥነት አካባቢ ትታ ሄደች። ዲንን ስታገኘው ሁለቱም ለመጠለያ የሚሆን ትንሽ ጎጆ ለመስራት ቅጠሎችንና ቅርንጫፎችን መሰብሰብ ጀመሩ። ኤማና ዲን የማዳን ቡድን ከላይ ሊያዩ ይችላል በሚል ተስፋ በባህር ዳርቻው ላይ ግ ዙፍ የሆነ ኤስኦኤስ ለመጻፍ አብረው ሰሩ። ለምግብ ደሴት ትንቃኝተው ያገኙትንም ማንኛው ነገር በሉ። ዲን የሙዝ ዛፍ አግኝተው ለሁለቱ ሙዝ ለቀመ። በደሴት ላይ ያለው ሙቀት ሊቋቋሙት የማይችሉት ሲሆን፣ ኤማ ረጅም ሱሪያን ቆርጣ ቁምጣ አደረገችው። በዚያ ምሽት ዲን በዳስ ውስጥ እያሸለበ ሳለ ኤማ ከጎኑ ተኛች። ዲን በእንቅልፍ ልቡ ወደ ኤማ ዞሮ እጁን ጫነባት። በማግስቱ ኤማ በፏፏቴ ስር ስታጠብ ዲን ቀርቦ የፀሐይ መከላከያ ቅባት ሰን ስክሪን ጠየቃት። ኤማ እዚህ እየታጠብኩ ነው፣ ሌላ ቦታ ሂዳለችው። ዲን ፈገግ ብሎ ደህንነታችን እንዲጠብቅ ነገረ ይመለሳለሽ ነበር ስለዚህ እዚህ ነኝ ሲል መለሰላት። ኤማ ፊቷን አጨፍገጋ ይህን ያልኩ በዚህ ደሴት ላይ ሌላ ሰው ያለ ስለመሰለኝ ነው ብቻችንን አይደለንም አለችው። ወደ ሆቴሉ ስንመለስ የኤማ መጥፋት ዜና ሆኗል። ፖሊስ ለወላጆቿ ኤማንና ዲን በህይወት የማግኘት ድሉ አነስተኛ እንደሆነና አስክሬናቸው መፈለግ እንደጀመሩ ነገሯቸው። ይህ ዜና የባርባራ ልብ ሰበረው። ፊል እያጽናናት ስቴሲን ቤትን ይጠብቃት ነገር ግን ተስፋት ትቁረጪ ኤማን እናገኛታለን አላት። ይህ እንዳለ ጃክ ሄሊኮፍተር ተከራይቶ ባርባራም በፍለጋው ተቀላቀላት። በባህር ላይ የበረሩ ልጆች ልጆቻቸውን የሚያሳይ ማንኛውንም ምልክት ቃኙ። በደሴት ላይ ሌሊቱ ሲወድቅ ኤማ ለዲን ቤተሰቦቼ በጣም ናፍቆኛ ላለችው። እሷን ለማስደሰት እየሞከረ ዲን ዙሪያውን መመልከት ጀመረ፣ ነገር ግን የሰው የራስ ቅል አገኘ። ኤማ ባየችው ነገር ደነገጠች። ይህ እዚህ ተይዞ የነበረ ሰው መሆን አለበት፣ ልክ እንደኛ። ምን እንደደረሰበት እይ፣ እኛም እንደዚህ ብኖንስ አለችው። ዲን ኤማን ለማረጋጋት እየሞከረ አይ ይህ ሰው ምናልባት አሳ አጥማጅ ነበር አላት። ወይም ምናልባት በአጋጣሚ እዚህ የደረሰ እጽ አዘዋዋሪ ሊሆን ይችላል። እኛ እንደሱ አይደለንም። የሚፈልጉን ስለኛ የሚያስቡ ሰዎች አሉ ብቻችንና ብቻችን እናይልልንም በህይወት እንተርፋለን፣ ቃል እገባልሻለሁ እመኝኝ አላት። ይህን ብሎ ወደ እሱ አቀርቦ ሳማት። ለኤማ አንድን ሰው ስትስም የመጀመሪያ ጊዜዋ ነበር። ሌሊቱ እየጨለመ ሲሄድ ዲን ሁሉንም የቀረቤት አውሰኖች አለፈ። በዚያች ሌሊት ለመጀመሪያ ጊዜ ኤማ እንዲህ አይነት ብርቱና ያልተገራ ነገር የማድረግ ስሜት ተሰማት። ጠዋት ላይ ኤማ ከእንቅልፏ ነቅታ ዙሪያዋን ተመለከተች። ዲን የትም እንደሌለ ተገንዝባ ስሙን መጥራት ጀመረች። በከፍተኛ ሁኔታም ፈለገችው። ዲንን ጉድጓድ ሲቆፍር አገኘችው። ግራ በመጋባት ምን እየሰራ እንደሆነ ጠየቀችው። ነገር ግን እሱ ከመመለሱ በፊት እግሯ ተንሸራ ተወድቃ ጉልበቷ ቆሰለ። ዲን በፍጥነት ቁስሏን አጽድቶ ደና ተወኛለች ብሎ አረጋጋት። በኋላ በፏፏቴው አጠገብ ዲን በመኪና አደጋ ስለሞተችው እናቱ በግልጽ ነገራት። ኤማ በሐዘኔታ ስሜቷ ተነክቶ በትኩረት አዳመጠችው። ዝናብ መዝነብም ሲጀምር ዲን በዝናቡ መቦረቅ ጀመረ። ኤማም ተቀላቀለችው። ሳቁ፣ ጨፈሩና ቀለል ያለ አስደሳች ጊዜ ያሳለፉ። ዲን በኤማ ፀጉር ላይ አበባ አስቀመጠ፤ ይህም ፈገግ እንድትል አደረጋት። ኤማ በድጋሚ በአውሎ ንፋስ መደሰት ትፈልጋለሁ አለችው። ዲን ፈገግ ብሎ ለሌላ የጀብዱ ምሽት መዘጋጀት ጀመረ። ይህ በእንዲህ እንዳለ ኤማና ዲን ከጠፉ አንድ ወር አለፈ። ፖሊስ ሞተዋል ብሎ በማሰብ ፍለጋውን አቆመ። ሆኖም የኤማ እናት ባርባራና ባርባራ ጓደኞቿ ተስፋ ለመቁረጥ ፈቃደኛ አይደሉም። ባርባራ ከጃክ ጋር በመሆን ሌላ ፍለጋ አዘጋጀች። ዝርዝራቸውን የያዙ በራሪ ወረቀቶችን አሰራጩ። ከቀናት በኋላ ጃክ ለባርባራ ሁሉንም ነገር ሞክረናል፣ ምናልባት ወደ ቤት የምንመለስበት ጊዜ አሁን ነው አላት። ልቧ የተሰበረው ባርባራ ተስማማች፣ ነገር ግን ስለ ልጇ ጣፈንታ እርግጠኛ ሳትሆን ቀረች። ወደ ደሴት ስንመለስ ዲን ለኤማ እናቱ ስለገለጸችው ፀሐይ ሰዎች ጠልቅ ታያል ተብሎ ስለሚናገርለት አረንጓዴ ብርሃን ነገራት። አብረው ለመፈለግ ወሰኑ። ይህም የዓላማ ስሜት ሰጣቸው። ሳምንታት አለፉ። እናም እየተቀራረቡ ሄዱ። በደሴቲቱ ውበት እየተደሰቱ እርስ በርሳቸው መጽናኛን አገኙ። በፈለጉት ጊዜ ሁሉ ፍቅር ይሰራሉ። አንድ ቀን ኤማ ዲንን ስለ መጀመሪያው የፍቅር ግንኙነት ልምዱ ጠየቀችው። ዲን እየሳቀ አወራላት። ትምህርት ቤት እያለው ከድሮ ጓደኛ ጋር ነበር። ዲን ኤማም እንደተሰማት ጠይቃት በሀፍረት ጥሩ ነበር ብላ መለሰች። እየሳቁ ኤማ ተጨማሪ ልምድ ፈልጋለዋለች። ዲን ፈገግ ብሎ ተስማማ። ፍራፍሬ ሲለቅሙ በሩቅ የአውሮ አውሮፕላን ድምፅ ሰሙ። ወደ ክፍት ቦታው እየተሯራጡ ሲሄዱ ዲን የኤማ ቦርሳ ውስጥ የእሳት ምልክት መስጫ ሽጉጡን ፈለገ፣ ነገር ግን የለም። አውሮፕላኑ በረረ፣ እነሱም ተስፋ ቆረጡ። በኋላ ኤማ ሌሎች እቃዎች እንደጠፋ አስተዋለች። የሚያስፈራ ሀሳብ በአምሮዋ መጣ። ዲን፣ በዚህ ደሴት ላይ ሌላ ሰው ያለ ይመስለኛል፣ እናም ከኛ እየሰረቁ ነው አለች። ጥቂት ተጨማሪ ቀናት አለፉ። በአድማስ ላይ አንድም አውሮፕላን አልታየም። ማንም ሊታደጋቸው አልመጣም። ዲንና ኤማ በጎጆ ውስጥ ተቀምጠው ወደ ቤት የመመለስ ተስፋ መቁረጥ እንዳለባቸው ተወያዩ። ሁኔታቸውን ለመቀበልና ጊዜያቸውን በጫካ ውስጥ አብረው ለማሳለፍ ወሰኑ። በድንገት ዲን የእንስሳ ድምፅ ሰማ። ለመመርመር ወደ ጫካው ገባ። ኤማም ስለሱ ተጨንቃ ተከተለችው። ዲን ጠለቅ ብሎ ሲገባ ጥቁር ፓንተር አጋጠመው። በፍርሃት ሮጠ። ከረጅም ማሳደድ በኋላ ዲን መሬት ላይ ወደቀ። ኤማ ስትደርስበት ዲን በደም የተነከረ ቢላዋ እንዳያዛየች። ራሱን ለመከላከል ፓንተሩን ገድሎቷል። ቤት ውስጥ የኤማና የዲን ጓደኞችና ቤተሰቦች ያለነሱ ሕይወታቸውን ለመቀጠል ሞከሩ። ኤማና ዲን በደሴቲቱ ላይ ካለው ሕይወት ጋር ተላምደዋል። ማንም ሊያድነን ይመጣል የሚለውን ተስፋ ትተው ማደንና እርስ በርሳቸው በጎጆአቸው ውስጥ ሕይወታቸውን መገንባት ተምረዋል። አንድ ቀን ለማረፍ ሲተኙ ኤማ የጠፋባቸው እቃዎች ከላይ ሲወድቁ አስተዋለች። ወደ ላይ ሲመለከቱ አንድ ዝንጀሮ በዛፍ ላይ ሆኖ እቃዎቻቸውን ወደታች ሲወረውሩ አዩ። በሚያስደንቅ ሁኔታ ዝንጀሮ ዲን ከዚህ በፊት ሊያገኝ ያልቻለውን የእሳት ምልክት መስጫ ሽጉጥ ይዞ ነበር። ኤማ ለዝንጀሮ ሙስ ሰጠችው። ዝንጀሮውም የእሳት ምልክት መስጫ ሽጉጥን ወደታች ወረወረው። ሽጉጡን እንዳገኙ የሄሊኮፕተሩ ድምፅ ሰሙ። ወደ ክፍት ቦታ እየተሯራጡ በመሄድ ኤማ በተሳካ ሁኔታ የእሳት ምልክቱን ተኮሰች። የሄሊኮፕተሩ ሰራተኞች አያቸውና በመጨረሻም ታደጓቸው። ከሶስት ወር በኋላ ኤማና ዲን ወደ ቤታቸው ተመለሱ አውሮፕላን ማረፊያ ውስጥ ጓደኞቻቸውና ቤተሰቦቻቸው በደስታ ተቀበሏቸው፣ ወደ የቤታቸውም ተወሰዱ። በዚያች ሌሊት ዲን ኤማን ጎበኛት። ወደ ቤት መመለስ ምን ያህል እንግዳ ስሜት እንደሚፈጥር ተነጋገሩ። ዲንም ሊስማት ወደ እሷ ተጠጋ፣ ነገር ግን ኤማ ወደ ኋላ ሸሸች። ወላጆቿ ያለማቋረጥ እንደሚጎበኛት ገልጻ፣ ወላጆቿ መመለሳቸውን ለማክበር በሚያዘጋጁት ፓርቲ ላይ ጋበዘችው። በማግስቱ በፓርቲው ላይ ኤማ ወላጆች ወደ ልጆቻቸው መመለስ ንግግር አደረጉ። እስቴሲ ዲንን ለምን ከሁሉም ሰው ጋር እንዳልሆነ ጠየቀችው። ዲን ኤማ እንደተቀላቀለው ምልክት ሰጣት፣ ነገር ግን እሷ ችላለችው። ልቡ የተሰበረው ዲን ፓርቲውን ጥሎ ሄደ። ኤማ ከተመለሰች በኋላ በጣም ዝነኛ ሆነች፣ ነገር ግን ዲን ተገልሎ ቀረ። እርስ በርሳቸው በተገናኙ ቁጥር ለአጭር ጊዜ ብቻ ይተያያሉ። ከጥቂት ቀናት በኋላ ኤማ ለዲን ደወለችለት፣ ነገር ግን እሱ አልመለሰም። እስቴሲ የኤማን ክፍል ጎብኝታ፣ ከጠፋሽ በኋላ በጣም ናፍቀሽን ነበር። ማማና አባባ በጣም ተጎድተው ነበር። ለዘላለም ያጣንሽ መስሎ ነበር። አሁን ግን ሁላችንም አብረንን እና ሁሉም ነገር እንደገና ትክክል የሆነ ይመስላል አለቻት። ኤማ አንቺ በጣም ጥሩ ትሄነሽ ብላ መለሰችላት እና አብረው ወደ ፕሮም ለመሄድ ወሰኑ። ይህ በእንዲህ እንዳለ ዲን የእናቱን መቃብር ጎበኘ። እሷን እያስታወስ አለቀሰ። በፕሮም ምሽት ዲን ቤት ውስጥ ቴሌቪዥን ሲመለከት አባቱ ወደ ፓርቲው ለመሄድ ሆቱ መልበስ ሲፈልግ እንደሆነ ጠየቀው። ኤማ ከእህቷ ጋር ፕሮም ደረሰች። ሊዝ ኤማን ወደ አንድ አስገራሚ ነገር መራቻት። ኤማም ዲንን ከውጭ በዝናብ ውስጥ ቆሞ ሲጠብቃ ታየችው። ይህ ትዕይንት የደሴቲቱን ትዝታዎች መለሰባት እና ኤማ ልቧ ተነክቶ ከሱ ጋር ለመቀላቀል ወደ ውጭ ወጣች። ዲንና ኤማ ድጋሚ ተገናኙ፣ እናም ተሳሰሙ። ደስታቸውን በግልጽ ታየ። ታሪኩ እዚጋ ያበቃል። ሰብስክራይብ አድርጉ።